ጤና ይስጥልን ተመልካቾቻችን ጥቅምት 14 2018 ዓ.ም ዕለታዊ መረጃዎች እና ዘገባዎች ይዤ መጥቻለሁ መረጃ መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየው ዕለት ካሳና እናንተ እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ በዚህ ሰዓት የተለያዩ መረጃዎችን ይዣለሁ ዝርዝር የግንባር መረጃዎችን ይዣለሁ በተለያዩ አካባቢ እየተደረጉ ያሉ ውጊያዎችን በተመለከተ የውሎ መረጃዎችን በዝርዝር አሰናድቻለሁ እንድትከታተሉ ነው፣ በአክሎት የምጋብዛችሁ። ዛሬ የተለያዩ ክስተቶች ነበሩ። ለምሳሌ ለሁለት ዓመታት ተቋርጦ የነበረው የጣና ፎረም በባሕር ዳር እየተደረገ ነው የሚገኘው። ይህን ደግሞ በተመለከተ እና አረጋ ከበደ የክልሉን ጸጥታ ሁኔታ መቆጣጠራቸውን ለሚያሳይ ፕሮፓጋንዳዎች እየተጠቀሙበት ነው የሚገኘው። ሆኖም ግን በዚሁ በባሕር ዳር ከተማ በአየር ማረፊያው አቅራቢያ እንደዚሁ ከባድ ውጊያ ተደርጓል። በዚህም በርካታ የመንግስት ኃይል ጉዳት ደርሶበታል በሻለቃና በሻምበል ደረጃ የገባ ኃይል አልወጣም ነው የተባለው ይህንን መረጃ ጨምሮ በተለያዩ አካባቢዎች አሉ ዝርዝር መረጃዎችን የማደርሳችሁ ይሆናል በወልዲያ የነበረውን ስብሰባ ና የጀነራሎችን ሁኔታ እንዲሁም ደግሞ የተሰብሳቢዎችን ጥያቄ በቆቦ ቀጠና ዛሬ ውጊያ መደረጉን በመከላከያ ተሽከርካሪ ላይ በደረሰ የቦምብ ፍንዳታ የደረሰውን ጉዳት ጨምሮ በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን ከመላ ሀገሪቱ አሰባስብ ያለው በሸዋ የኖኖ ወረዳ አስተዳዳሪ ያደረጉት አሳፋሪ በሚባል ደረጃ የዘር ጭፍጨፋና የማንነት ተኮር ጥቃት እያነሳሱበትንም ንግግር ከኦሮሞኛ ወደ አማርኛ የተመለሰውንም በአጭሩ በዚህ ሰዓት ወደ እናንተ የማደርሳችሁ ይሆናል። ይህ በተለይ ይህንን መረጃ የአማራ ብልጽግናዎች ሊሰሙት የሚገባ ነው። የኦህዴድ ብልጽግና ሰዎች በክልሉ አማራን ለማጥቃት ምን አይነት ቅስቀሳዎች እያደረጉ እንደሆነ ይህንን መረጃ ሊደርሳቸው ይገባል። ይህንን ቅስቀሳ የሚያደርጉ ሰዎች አሁንም በኃላፊነት ላይ ነው የሚገኙት። ወደፊት እንግዲህ ከእነ ሽመልስ አብዲሳ ጋር በከፍተኛ ኃላፊነትም ሊታዩ ይችላሉ። ሆኖም እንግዲህ በዘር ማጥፋት ወንጀል ሊጠየቁ የሚገባቸው ሰዎችን ንግግሩ የሚያሳየው እነዚህ ሰዎች ተጠያቂ መሆን እንዳለባቸው ነው። እንግዲህ በኦሮሚያ ክልል የሚፈጸሙ ጭፍጨፋዎች በቀጥታ በሚመሩት በእነዚህ ባለስልጣናት እንደሆነ በተደጋጋሚ ሲገለጽ ቆይቷል። የዛሬ ባለስልጣኑ የኦሮሞኛ ንግግር ይህንን ነው የሚያሳየው። እናስታጥቃችኋለን ብልጽግና እናንተን ያስታጥቃል ታጥቃችሁ የምታደርጉትን ታደርጋላችሁ የሚል ቅስቀሳ ነው እያደረገ ያለው። ይሄ ግልጽ የሆነ የዘር ጭፍጨፋ በባለስልጣናት እና በመንግስት ተቋማት የሚደረግ ቅስቀሳ ምን ሊያመጣና ሊያስከትል እንደሚችል እንግዲህ ወደፊት የሚታይ ነው። ቢሆነው ለማንኛውም በታሪክ የሚመዘገብ ነው። እነዚህ ሰዎች ንግግር እሱንም ጨምሮ ሌሎች መረጃዎችን አቅርባለሁ። የተከታተላችሁ አብራችሁን ቆዩ። እንግዲህ ወደ መረጃዎቹ ሲሄድ በርካታ ሀሳብ አስተያየቶችን፣ ጥቆማዎችን ልካችሁልኛል። እነሱም በሌላ ጊዜ መልሳለሁ። አሁን ግን በቀጥታ ወደ መረጃዎቹ ነው የሚሄደው። ከፋኖ ጋር አንደራደርም ብለዋል የአማራ ብልጽግና ባለስልጣን የወልዲያ ከተማ ከንቲባ። በተቃራኒው ደግሞ በምራብ ሸዋ ዞን የኖኖ ወረዳ አስተዳዳሪ ደግሞ አማራውን ለማጥፋትና አልፎ ያጁን እዚሁ ሙሉ በሙሉ ለመደምሰስ መታጠቅ አለባቸው የሚል ቅስቀሳ እያደረጉ ነው የሚገኙት። የወልዲያው ከተማ ከንቲባ ፋኖን ትጥቅና አስፈታለን፣ ፋኖን ሰባብረነዋል፣ ፋኖን በትነነዋል፣ የተበተነ ኃይል ነው ሲሉ በተቃራኒው ሌሎቹ ምን እያሉ ነው? እንግዲህ ለንጽጽር ሁለቱም ዘገባዎች በዚህ መረጃ አብረው የሚሄዱ ነው የሚሆኑት። በወልዲያ ከተማ ዛሬ የፌዴራል ተጠሪ ተቋማት የሚባሉ ሰራተኞች እና ተወካዮች ተሰብስበው ነበረ። ሰብሳቢዎቹ ደግሞ የመከላከያ ከፍተኛ ወታደራዊ አዛዥ ጀኔራሎች እና የብልጽግና ባለስልጣናት ናቸው። እንግዲህ በዚህም የተሰብሳቢዎቹ መቸ ነው እስከ መቸ ነው ፋኖን የፋኖን እንዋጋለን በሚል በህዝብ ላይ ግፍና ሰቆቃ የምታደርሱት ፋኖን አታሸንፉትም። የህዝብን መከራ አታራዝሙ። ህዝቡ ሰላም ይፈልጋል። እናንተ ግን እውነቱን አውቃችሁ መፍትሄ አላመጣችሁም በሚል ፊትለፊት ተሟግቷቸዋል። በጣም የሚገርመው በዚህ መድረክ ላይ ይላሉ ተሳታፊዎቹ ጀኔራሎቹ በሰከነ ሁኔታ ህዝብ ምን እንደሚለን ግባት መሰብሰብ እንፈልጋለን ሲሉ የብልጽግና የአካባቢ ባለስልጣናት ግን የያዙን ልቀቁን እያሉ የፋኖ አመራሮችና የፋኖ አደረጃጀቶችን እየጠሩ በተለያየ መንገድ ይህንን ያዙ ይልቀቁኝ ሲሉ ነበር። አንድ ጥይ ሲተኮስ ከተማውን ለቀው የሚሮጡ እና በመከላከያ ፓትሮል እና ኦራል ውስጥ የሚገቡ ብልጽግና ባለስልጣናት ከጀኔራሎቹ በላይ እንግዲህ ያዙ ይልቀቁኝ ያሉበት መድረክ ነው። በወልዲያ ከተማ የፌዴራል ተጠሪ ተቋማት የተባሉት ባንኮች፣ ኢንሹራንሶች እና ሌሎች ተቋማቶች በአባላቱ የመስሪያ ቤቱ ተወካዮች በተገኙበት ስብሰባ እንግዲህ ስብሰባውን የመሩት የሰሜን ምስራቅ ምክትል አዛዥ እና አሁን ደግሞ በዚህ ወልዲያ ዙሪያ የተቋቋመው አስራ አንደኛ ህዝብ ዋና አዛዥ ናቸው። በዚህ ላይ የከተማው ከንቲባ ዱባ ላብራሪ ተገኝቷል። በስብሰባው ላይ ተሰብሳቢዎች መፍትሄ ያሉትን ሀሳብ ፊት ለፊት አቅርበዋል። ከሁለት ቀናት በፊትም በወልዲያ ከተማ የወልዲያ ዩኒቨርሲቲ ስታፍ አባላት እና እንደዚሁ ከመከላከያና ከብልጽግና ባለስልጣናት ጋር በነበረ ስብሰባ የተነሱ የተሰብሳቢ ሀሳቦችን አድርሻችሁ ነበር። መከላቀ እንግዲህ በዚህ ላይ ተሰብሳቢዎቹ በኃይል እና በጦርነት የህዝብ ጥያቄ ይመለሳል ወይ የሚል ጥያቄ አንስተዋል። ህዝብ ሰላም ይፈልጋል። ግን ደግሞ ሰላም እንዴት ይመጣል? እናንተ እንዴት እንደሚመጣ ግን ታውቁታላችሁ፣ ግን ፍላጎት የላችሁም። ሰላም መንገድ አንዱ ድርድር ነው። ለምን እውነተኛ ድርድር አታደርጉም? አንድ እድል ለድርድር ለምን አትሞክሩትም? ሰራዊቱን አታዋርዱት፣ ህዝቡንም አታሰቃዩት። መከላከያ ሰራዊቱ በህዝብ እንዲጠላ አድርጋችሁታል ከህዝብ እንዲነጠል ያደረጋችሁት መከላከያ ሰራዊቱን እናንተ ናችሁ። ሰራዊቱ ለፖለቲካ እና ለፓርቲ ጥበቃ በመሰማራቱ እየተዋረደ ይገኛል የሚል ጥያቄዎችን ሲያነሱ፣ በዚህ መሃል እንግዲህ የወልዲያ ከተማ ከንቲባ በሌለው ስልጣን ይላሉ ተሳታፊዎቹ፣ ዲስኩር ያሰማው እኛ ከፋኖ ጋር አንደራደርም፣ ቃል በቃል ነው ፋኖ እርስ በርሱ አይስማማም፣ ከተከፋፈለና ከተሰባበረ ፋኖ ኃይል ጋር እንዴት እንደራደራለን? ምህረት ወዳጀ ከኮሎኔል ፈንታሁን ጋር ምህረት ወዳጀ ከነ ፍቅሩ ጋር አይስማማም። ስለዚህ እንዴት ከነሱ ጋር ተደራደሩ ትሉናላችሁ? በጦርነት እንደመሳቸዋለን። የምትመክሯቸው ከሆኑ ምከሯቸው፣ ካልሆነ ግን በከፈት ነው ጥቃት እርምጃ እንወስዳለን። የሚል ነው እንግዲህ ያሰማው ዛቻ። ይህንን የተከታተሉ የመረጃ ምንጭ ባለፈው ወልዲያ ከተማ ዙሪያ ውጊያ ሲደረግ በመከላከያ ፓትሮል ያመለጠው ካድሪ ዛሬ እንግዲህ ጀኔራሎቹ በላይ ጀኔራል ሆኖ ይህንን ሲናገር ነበር። የያዙ ይልቀቁ ሲል ነበር ብለዋል። እንግዲህ ከተሰብሳቢዎቹ ግን አሁንም እንቅጩን ነው የተናገሩት። እነዚህን ጥያቄዎች ነው በአጽንኦት እያነሱት ከፋኖ ጋር በገለልተኛ እና ሶስተኛ ወገን በአስቸኳይ በምትመርጡት ውጭ ሀገር ተደራደሩ። የፋኖን አቅም እናንተ እንደምትሉት እና በአዳራሽ እንደምታወጉት አይደለም ያወቃችሁት፣ አይመስለንም። የፋኖ ጥያቄ አለው፣ ከጥያቄው ደግሞ የህዝብ ጥያቄ ነው። ይህን እናንተም አታጡትም። እኛ ጫካ ያለውን ኃይል፣ የራሱ ፖለቲካ ጥያቄ፣ ዘመናዊ መሳሪያ የታጠቀ ኃይል በሽምግልና በመምከር መመለስ አንችልም። ቡድኑ እንግዲህ ፋኖን ማለት ነው። በድሮን እና በከባድ መሳሪያ መሰረተ ልማት እናንተ ታወድማላችሁ ፋኖም በሚሰጠው ያጸፋ ምላሽ ሁለታችሁም በህዝብ ላይ ጉዳት እያደረሳችሁ ነው። በዚህ ምክንያት ሰራዊቱ በህዝብ እንዲነጠል ሆኗል። ደጋግማችሁ አስቡበት። ባለፈው በተፈጸማችኋቸው የድሮን ጥቃቶች የተጎዱት ሐኪሞችና ሲቪሎች ናቸው። ይሄ ከህዝብ ነጥሏችኋል። እንግዲህ በዚህ በተለይ ላለፉት ወራት ለምን እንደምንጮህ በደንብ ይገባችኋል። ግን ምን እስክትሆኑ ድረስ ነው ድርድር የማታደርጉት የሚሉ ጥያቄዎችን ነው ያነሱት። እንግዲህ አንድ ጥይት ሲጮህ ከፊት የማይገኙ የብልጽግና ባለስልጣናት ግን አንደራደርም፣ እንደመሳለን እያሉ በተደጋጋሚ ይናገራሉ። እውነታው ግን እሱ አይደለም ሲሉ ነግረዋቸዋል። እንግዲህ ጀኔራሎቹም ይህንን ሰምተዋል። ወልዲያ በዚህ ስብሰባ እየተደረገ ባለበት ወቅት ከወልዲያ በቅርብ ርቀት በሚገኝ በራያ ቆቦ ወረዳ በከባድ መሳሪያ የታገዘው ውጊያ ሲደረግ ነው ያረፈደው። የመንግስት ኃይልም ሰሞኑን ያስገባቸውን ኦራል ላይ የሚጠመዱ መድፎችን፣ አዳዲስ መድፎችን እና ብረት ለበሶችን ይዞ በቆቦ ከተማ ፊት ለፊት በህዝብ መሀል ሲያሽከረክር፣ ህዝብ ሲያሸብር ነው ያረፈደው። ከቆቦ ከተማ በስተሰሜን ምስራቅ አቅጣጫ ከማለዳ ጀምሮ እስከ ረፋ ድረስ ውጊያ ተደርጓል። በተለይ መንድፋራ ቀዩ ጋር ተብሎ በሚጠሩት አካባቢዎች ነው በከባድ መሳሪያ የታገዘ ውጊያ ሲደረግ የነበረው። ለግማሽ ቀን በተደረገው ውጊያ የደረሰው ጉዳት በዝርዝር አልታወቀም። እንግዲህ በዚህ በቆቦ ቀጠና ሌላም እንደዚሁ አሽካምፓ አሽካምባ ተብሎ በሚጠራ ቦታ ላይ አንድ ወታደራዊ ኦራል ተሽከርካሪ ወድቋል። በዚህ ተሽከርካሪ ላይ የነበሩ ወታደሮች እንደዚሁ ጉዳት ደርሶባቸዋል። ጉዳት ከደረሰባቸው ውስጥ ወታደራዊ አዛዥ ይገኝበታል ተብሏል። እንግዲህ ኦራል ወታደራዊ ተሽከርካሪ የወደቀው በጥቃት ተፈጽሞበት ይሁን ወይም ደግሞ በሌላ አደጋ የታወቀ ነገር የለም የሚሉት የመረጃ ምንጮቹ፣ ከወደቀው ወታደራዊ ተሽካሪ ላይ የነበሩ ወታደሮች አብዛኞቹ ሙትና ቁስለኛ ሆነዋል፣ ከኃላፊም ይገኝበታል። ለሕክምና የተወሰዱ መኖራቸውን ነው የመረጃ ምንጮቹ የገለጹት። ከሰሜን ምስራቅ ኢትዮጵያ ከወልዲያና ከአካባቢው በቀጥታ ወደ ደቡብ ምዕራብ ኢትዮጵያ የሚወስድን መረጃ ላስከተል በደቡብ ኢትዮጵያ የዘይስ የማህበረሰብ ዓመፅ ለአምስተኛ ቀን ቀጥሏል። በዚህ ዓመፅ ምክንያት ተቋማት ተዘግተዋል። ዋናው መንገድ ከአርባ ምንጭ ወደ ኮንሶ የሚወስደው መንገድ ለሶስት ቀናት ተዘግቷል። በመከላከያ ለማስከፈት ተሞክሮ ነበር። በመከላከያ ፓትሮል ላይ የቦምብ ጥቃት ተፈጽሟል። በቦምብ ጥቃቱ በፓትሮል ላይ የነበሩ ከአስራ ሁለት በላይ ወታደሮች እና አዛዣቸው አልቀዋል። የተረፈ የለም። የፖሊስና የሚሊሻ አባላቱ ናቸው። በመከላከያ ፓትሮል ላይ የቦምብ ጥቃት እንዲፈጸም እያደረጉ ተብሏል። የዘይሴ ማህበረሰብ የፖሊስና የሚሊሻ አባላት በፓትሮል ላይ የነበሩ ወታደሮች ላይ ጥቃት እንዲደርስ አድርገዋል። እንግዲህ በተመለከተ የብሔር ማንነት አስተዳደር ምላሽ አልተሰጠንም በሚል አሁንም የአመፅ ቅስቀሳ እየተደረገ ነው። ከአርባ ምንጭ ወደ ኮንሶ የሚወስደው ዋናው መንገድ ለሶስት ቀናት ከተዘጋ በኋላ መከላከያ ለማስከፈት በገባበት ጊዜ ነው ይሄ ጥቃት እየተፈጸመው የቦምብ ጥቃቱ እንግዲህ የሰጡት የብሔረሰቡ የጸጥታ አካላት መሆናቸውን የሚገልጹት የመረጃ ምንጮቹ፣ ዛሬ ተጨማሪ መከላከያ ወደ ዘይሴ ገብቷል። የደቡብ ክልል ባለስልጣናት የልዩ አስተዳደር ጥያቄያችን ጨፍልቀዋል በሚል ህዝብ ተነስቶ አሁንም እርምጃ እንዲወስድ የዘይሴ ማህበረሰብ አስተዳዳሪዎችና እና የፀጥታ ሰዎች የፖሊስ የሚሊሻ ጨምሮ ተሿሚዎችም ጭምር ጥሪ እያቀረቡ እና አመፅ እየመሩ እንደሆነ ነው መረጃዎች የሚገልጹት። መንገዶች ተዘግተው በነበረበት ጊዜም እንደዚሁ ታግተው የተወሰዱ ተሽከርካሪዎች እስካሁን ድረስ የት እንዳሉ አልታወቀም። አውቶቡሶች ከነተሳፋሪዎቻቸው ወዳልታወቀ ስፍራ ተወስደዋል። ትላንትን አመሻሽ ተከፍቶ የነበረው መንገድ ዛሬ እንደገና እንዲዘጋ ጥሪ እየቀረበ መሆኑን መረጃዎች ጠቁመዋል። እንግዲህ ሁለት ሰው አምሶ መንገድ ቢዘጋበት ሶስት ሰው አምሶ መንገድ ቢዘጋበት ነው አሁን ያለው የኢትዮጵያ ሁኔታ። በዚህ መንገድ እንግዲህ ወደ ኮንሶ ከአርባ ምንጭ ሂደው የነበሩ የውጭ ሀገር ጎብኚዎች ጭምር መንገድ ላይ በገታ መንገድ ተዘግቶባቸው ለበርካታ ቀናት መዋልና ማደራቸው ይታወቃል። የፖሊስ አባላትና የአካባቢ ጸጥታ አባላት ደግሞ ስምሪትና ትዕዛዝ በመስጠት በመከላከያ ፓትሮል ላይ እንግዲህ ቦምብ እንዲፈነዳ ማድረግ ይህን ጉዳት እያደረሱ ነው። አሁን ይህ አጠቃላይ የሚያሳየው እንግዲህ የሀገሪቱን አጠቃላይ ሁኔታ ነው። መከላከያ እንግዲህ ከቦታ ቦታ ከቦታ ቦታ የፖሊስ ስራ ሲሰራ የሚሊሻ ሲሰራ ሲሰራ ነው የሚታየው። ያም ሆኖ ደግሞ እንግዲህ የፖሊስ አዛዦች ጭምር በመከላከያ ላይ ጥቃት እንዲከፈት ትእዛዝ የሚሰጡበት ሁኔታ ነው ያለው። ይሄ እንግዲህ በኦሮሚያ ክልል፣ በአማራ ክልል፣ በትግራይ ክልል ቀድሞ ከነበረው ሁኔታ በተለየ ሁኔታ በሌሎች አካባቢዎችም ያለው ሁኔታ ይህንን ነው የሚያሳየው። ሌላው መረጃችን ወደ ኦሮሚያ ክልል የሚወስደን ነው። እንግዲህ በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ሰሞኑን በንጹሐን ላይ ተፈጽሟል የተባለውን ጥቃት ተከትሎ ብዙ የኦሮሞ ፖለቲከኞች ጅዋር መሐመድን ፕሮፌሰር መራራ ጉድናን ጨምሮ በጉዳዩ ላይ የተለያዩ የተዛቡ ጥሪዎችን ሲያቀርቡ ነው እየሰነበቱት። ጅዋር መሐመድ ይህንን ጥቃት የፈጸሙት የሽመልስና የናብይ መንግስት በካምፕ ያስቀመጣቸው የፋኖ አባላት ናቸው በሚል ውንጀላ ሲያደርግ፣ እነ መራራ ጉድና ደግሞ የአካባቢው ጸጥታ ወጥቶ እርምጃ እንዲወስድ በሚል ኦፌኮም መራራም ጥሪ አቅርበዋል። እንግዲህ ጸረ አማራ የሆኑ ቅስቀሳዎች ናቸው። በዚህ ላይ አክራሪ ሚዲያዎችም ይህን ቅስቀሳ ተቀላቅለዋል። አምቦ ጊንጭን ጨምሮ በተለያዩ አካባቢዎች ከዚህ ጋር በተያያዘ ህዝብ ወደ አደባባይ እንዲወጣ ቅስቀሳ እየተደረገ ነው። ጉዳዩ እጅግ አሳሳቢ ነው። እንግዲህ ሁኔታው ይህንን በተመለከተ ዛሬ የወረዳው አስተዳዳሪ በቀጥታ በኦሮሞኛ ያደረገው ንግግር ወደ አማርኛ ሲመለስ እጅግ አስደንጋጭ ነው። እንግዲህ በተለይ አማራን በተመለከተ እንዴት ማጥፋት አለብን የሚለው ጋርና የአካባቢው ማህበረሰብ እንዴት መታጠቅ አለበት በሚለው ላይ እንግዲህ ሌላው እንዲታጠቅ ሌላው ደግሞ ዲሳር ወይም ደግሞ እንዲፈታ ትጥቅ እንዲፈታ የሚደረግበት መንገድ ወደፊት ምን ሊያመጣ እንደሚችል ከዚህ የከፋ ጄኖሳይድ እና የህዝብን እልቂት የሚጋብዝ የብልጽግና አመራሮች ጥሪ ሆኖ ተመዝግቧል። በዚህም እንግዲህ የወረዳ አስተዳዳሪ ወረዳ አስተዳዳሪ በደንብ እንግዲህ ስሙን መያዝ ትችላላችሁ። ወንዳ ፍራሽ ሉሌሳ ይባላል። ጎንዳ ፍራሽ ሌሌሳ አማራውን በጅምላ ነው እየፈረጀው። እንግዲህ ጽንፈኛ በሚል እኛንን ታግለን ነፃ ያወጣ ነው ሲል በድፍረት ተናግሯል። ጽንፈኛና አማራው አልፎ ያጅ ነው፣ እኛ ፈቅደን ነው በሀገራችን እንዲኖሩ ያደረግናቸው ብሏል። እንግዲህ የነሱ ሀገር የቱ እንደሆነ አማራው ሀገሩ ያልሆነው የቱ እንደሆነ ያው እንግዲህ ወደፊት የሚታይ ቢሆንም እኛ ፈቅደን ነው የምናኖራቸው ብሏል። ሌላው ብሔር ነፃ ያወጣ ነው እኛንን ብሏል። እንግዲህ ከማን ነፃ እንዳወጡ ራሳቸውም ነፃ አለመውጣታቸው ነው። እንግዲህ በተለያዩ አካባቢዎች ትግል እያደረጉ የሚገኙት የኦሮሞ ወጣቶች እኛን ነፃ ያወጣናቸው፣ እኛ ኦሮሞዎችን ነፃ ያወጣናቸው ሁሉም ማወቅ አለበት፣ ሁሉም ብሔረሰብ ሊያውቅ ይገባል ብሏል። እንግዲህ ከዚህ በታች ያሉ ንግግሮች ናቸው በጣም አደገኛዎቹ። በእኛ ውስጥ ታጥቆ መኖር አይቻልም ከሚለው በታች ለነሱ ያለንን ጥላቻ በጥላቻ በማሳየት ብቻ ሳይሆን ገድለን ማሳየት አለብን በሚል እንግዲህ ከአሁን በፊት በሩዋንዳ በካምቦዲያ የተፈጸሙ ጭፍጨፋዎችን በባለስልጣናት ሲነገሩ ከሰማናቸው ነው። ጥላቻውን በጥላቻ ብቻ ሳይሆን ገድለን ማሳየት አለብን ብሏል። ይህንን የተናገረው የኖኖ ወረዳ አስተዳዳሪ ወንዳ ፍራሽ ዱሌሳ ነው። ወንዳ ፍራሽ ዱሌሳ ይህንን በቀጥታ የተናገረው አሁን ቪዲዮዎችም አሉ ማስረጃዎች፣ ሁሉም ሊመለከት ይችላል። ኦሮሞኛ ቋንቋ መስማት የሚችል ሰው ሊሰማው የሚችል ነው። እንግዲህ ጥላቻውን ገድለን ማሳየት አለብን አይዟችሁ፣ አሁን በእጃችሁ ያለውን ዱላ በቅርቡ ወደ ክላሽ ይቀየራል ብሏል። እንግዲህ ይህንን ሲናገር እናስታጥቃችኋለን እያለ ነው። አንድነትንና ቁርጠኝነትን አጣን እንጂ መንግስታችን ብልጽግና እኛን ለማስታጠቅ አይከብደውም ብሏል። እንግዲህ ከአሁን በፊት ኦሮሚያ ክልል የጦር መሳሪያ ግዥ ከቻይናና ከመካከለኛው ከሩቅ ምስራቅ ሀገራት መደረጉን መረጃ እንደዚሁ ወጥቶ ነበር። አሁን መንግስታችን እኛን ማስታጠቅ አይከብደውም ብሏል። የሚታጠቁት ግን ለምንና ለማን ዓላማ እንደሆነ ይህ መልእክት ግልጽ አድርጎ ያሳያል። በሬያችሁን ሽጡ መሳሪያ ግዙ፣ ገንዘብ ያላችሁ ታጠቁ። ከበሬ እና ከመነገጃ የሚተርፍ ገንዘብ ያለው በሙሉ መሳሪያ ግዙ። እንደወትሮ መሳሪያውን ከየት አመጣችሁ አንላችሁም፣ ብቻ ታጠቁ። ገንዘብ ያላችሁ አባቶች መሳሪያ መግዣ ለሌላቸው ወጣቶች መሳሪያ እንዲገዙ አግዟቸው፣ መሳሪያ ይግዙ ሲል የተናገረው እንግዲህ ዛሬ ጥቅምት 14 2018 ነው። በዚህ እንግዲህ የደቡብ ምዕራብ ሸዋ ዞን የኖን ወረዳ አስተዳዳሪ ነው። ይህ እንግዲህ ለታሪክ የሚቀመጥ ነው። ነገና ከነገ ወዲያ የሚመጡ ጉዳዮች ካሉ በዚህ ቀጥታ ትእዛዝ እንደሆነ ሊታወቅ ይገባል። ወደ ግንባር መረጃዎች እሄዳለሁ። ወደ ግንባር መረጃዎች ሄድ ወደ ባሕር ዳር ዙሪያ የሚወስደድ መረጃ ነው የሚያስከትለው። በባሕር ዳር ዙሪያ ወገልሳ በተባለ ቦታ በተደረገ ውጊያ በሚሊሻ እና በአድማ ብተና አባላት ላይ ከባድ ወታደራዊ ኪሳራ ደርሷል። በባሕር ዳር የጣና ፎረም ዓለም አቀፍ ጉባኤ እየተደረገ ባለበት እና በርካታ እንግዶች በአየር ወደ ባሕር ዳር በገቡበት ቅጽበት በአየር ማረፊያው በቅርብ ርቀት በተደረገው ውጊያ ነው ይሄ ጉዳት የደረሰው። የአድማ ብተና እና የሚሊሻ አባላት የቡድን መሳሪያ በመያዝ በሁለት አቅጣጫ ቢገቡም አንድ ሻለቃ ኃይል አልወጣም፣ በገባበት ቀርቷል የተባለው ውጊያው ከወገልሳ እስከ አስፋልት ድረስ የሸፈነ ውጊያ ነበር እየተደረገው። ከአየር ማረፊያ በቅርብ ርቀት በተደረገው ውጊያ የሻምበል መሪ እና በአንድ ተሽከርካሪ ሲያመልጥ፣ ሌላው አንድ ሻለቃ ኃይል ግን ሙትና ቆስለኛ ሆኗል። ዛሬ እንግዲህ የጣና ፎረም ጉባኤ እየተደረገ ባለበት በዚህ ወቅት ባህር ዳር ሙሉ በሙሉ ሰላምና ደህንነቱ ተረጋግጧል በሚባልበት በዚህ ሰዓት የተፈጸመ ጥቃት መሆኑን እንግዲህ አሁንም ብልጽግና ከፕሮፓጋንዳ ያለፈ የለወጠው ነገር እንደሌለ የሚያሳይና መሬት ላይ ያለው እውነታ ግን በተቃራኒ መሆኑን የሚያሳይ ነው። በአየር ማረፊያ ዙሪያ የአንድ ሻለቃ የመንግስት ኃይል አልቋል። የነፍስ ወከፍ መሳሪያዎችም በፋኖች ገብተዋል። ተተኳሾችም መገናኛ ሬዲዮን ጨምሮ በፋኖች ገብቷል። እንግዲህ በአማራ ፋኖ ብሔራዊ ኃይል ቴዎድሮስዝ ሁለት ብርጌዶች ባህር ዳር ብርጌድ እና ጣና መብረቅ ብርጌድ ናቸው ይህንን ጥቃት የከፈቱት። በዚህ ለፋኖም እጅ የሰጡ የአድማ ብተናና የሚሊሻ አባላት ስለመኖራቸው እየተማረኩም ለማወቅ ተችሏል። የአድማብተና አባላት እንግዲህ በተመለከተ መረጃዎች በምስልም ይወጣሉ ነው የተባለው። አጠቃላይ በፋኖ እና በመንግስት ኃይልም በሲቪሊያን ላይ የደረሰው ዝርዝር ጉዳት ግን እየተጣራ እንደሆነ መረጃዎች ጠቁመዋል። ይሄ እንግዲህ ከባህር ዳር አየር ማረፊያ በቅርብ ርቀት እየነበረው ውሎ ሁኔታ ነው። ሌላው በአዊ ዞን ቲሊሊ ጠዋት በሚሊሻና በአድማብተና ካምፕ በትምህርት ቤት ዙሪያ የተከፈተውን ጥቃት ተከትሎ በተቀሰቀሰው ውጊያ በሚሊሻና አባላት ላይ ጉዳት ደርሷል። በሚሊሻ ካምፕ በሁለት አቅጣጫ በተከፈተው ጥቃት ቁጥራቸው ከ10 እስከ 15 የሚደርሱ የሚሊሻ አባላት ሲሞቱ ቁጥራቸው ያልታወቀ ደግሞ ቁስለኛ ሆነዋል ሲሉ የመረጃ ምንጮች ገልጸዋል። ውጊያው ረፋድ ላይ ቆሟል። በፋኖ በሲቪሊያን የደረሰው ጉዳት ዝርዝሩ እየተጣራ ነው። ጠዋት ከኮሶቨር ወደ ቡሬ፣ ከቡሬ ወደ ኮሶቨር ተቋርጦ የነበረው ትራንስፖርት ግን ከረፋድ ጀምሮ እንደገና ተጀምሯል ነው ያሉት። ተጨማሪ የመንግስት ኃይልም ወደ ቲሊሊ ስለመግባቱ መረጃዎች ጠቁመዋል። እንግዲህ ፋኖ ዘመቻውን አጠናቆ ከተማውን ለቆ ወጥቷል። በፋኖ በኩል የደረሰው ቀላል የአካል ጉዳት እንደሆነ የሚገልጹት የመረጃ ምንጮች ከቲሊሊ በቅርብ ርቀት ደንጓ ተብሎ በሚጠራ ቦታ ግን ከባድ ፍንዳታ መሰማቱንም እንደዚሁ መረጃዎች ምንጮች ገልጸው ይህ ፍንዳታ እንግዲህ በወቅቱ ድሮን ቅኝት ስለነበረ የድሮን ጥቃት ይሁን አይሆን ግን የታወቀ ነገር የለም። ስለ ጉዳቱም የወጣ መረጃ የለም ብለዋል። ዛሬ እንግዲህ የድሮን ቅኝትን በተመለከተ ከሰከላ እስከ ደንበጫ እና አማኑዌል ማቻከል ድረስ እነዚሁ ተከታታይ ድሮን ቅኝቶች ነበሩ። አደንበጫ ዋድ አማኑዌል ማቻከልን ጨምሮ ወደ ቋሪት ሰከላን የሸፈነ እስከ ቲሊሊ ድረስ ዛሬ የድሮን ቅኝቶች ሲደረጉ ነበር ያረፈሉት። በድሮን ሰሞኑ እንግዲህ በአምባሰልም በጉና ጋይንትም አካባቢ ተከታታይ ጥቃቶች እና ቅኝቶች እየተደረጉ መሆናቸውን መረጃዎች ያሳያሉ። ሌላ በመሀል ሁለት መረጃ ላድረስ። በመካነ ሰላም እና በሀይቅ ከተሞች በመስጊዶች ውጥረት አለ የሚል መረጃ ወጥቷል። በመካነ ሰላም በምርጫ መጅሊሱን ይዣለሁ ያለው እና በዚህ መንገድ የተለየ ፍላጎት ልታስፈጽሙ አስችሉም በሚል ሁለት ቡድን መካከል ውጥረት አለ። በዚህም የመከላከያ አባላት የጸጥታ ኃይሉ ጣልቃ ገብቷል ነው እየተባለው ምናልባት ተጨማሪ መረጃዎች ሃይማኖታዊ ጉዳይ ስለሆኑ በዚህ ልክ ይዘገቡ ነው። ወደፊት ዝርዝር መረጃዎች የሚደርሱ ይሆናል። ሀይቅን በተመሳሳይ ቀጣይ የተጠራዱ አለ፣ ገንዘብ እየተሰበሰበ ነው። በዚህም በሁለቱ ቡድኖች መካከል ውጥረት አለ። መስጊድ እንወስዳለን፣ ድብ ደግሞ መስጊድ አትወስዱም በሚል ተመርጠናል፣ መስጊድ እንረከባለን፣ አይ አትወስዱም፣ የሚል የሁለት ቡድን ውጥረት አለ ነው የተባለው። ሌላው ወደ ፋኖ ሰራዊት ግንባታ ስንመለስ ለፋኖ ሰራዊት ግንባታ ለወራት ስልጠና የወሰዱ የፋኖ ሰራዊት አባላት ስልጠናቸውን አጠናቀው ተመርቀዋል። በዚህም የስልጠና ቆይታቸው ወታደራዊ የአካል ብቃትና የትግል ስትራቴጂ የጽንሰ ሐሳብ ስልጠና መውሰዳቸውን መረጃዎች ጠቁመዋል። ከዚህ ጋር በተያያዘ እንግዲህ የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የእብናት ቀጠና በዚህ በኩል ይህንን ስልጠና ማጠናቀሙን የገለጸው ፋኖ ኪሩቤን መልኬ ሰሞኑን እንግዲህ ከድሮን አሰሳና ቅኝት ጋር በተያያዘ በየአካባቢ የሚደረጉ ወታደራዊ ትሬቶችን በተመለከተ ጥንቃቄ ይገባቸዋል ሲልም ጥሪ አስተላልፏል። ወደ ላሊበላ ስንሄድ ላሊበላ ዛሬ ተጨማሪ የአንቶኖቭ በረራ ስለመደረጉ መረጃ ምንጮች ገልጸዋል። ከአዲስ አበባ ወታደራዊ ሎጂስቲክ የጫነ አንቶኖቭ ሰባት ሰዓት ከአስር ላይ ዛሬም ቅዱስ ላሊበላ አየር ማረፊያ ማረፉ ነው የተገለጸው። ትላንትና ተመሳሳይ እንደዚሁ ሁለት በአንቶኖቦች በተከታታይ በረራ ወደ ላሊበላ ማድረጋቸው ተገልጿል። ከወልዲያ ወደ ላሊበላ፣ ከጋሽና ወደ ላሊበላ፣ ከሰቆጣ ወደ ላሊበላ በመሬት ወይም ደግሞ በምድር ስንቅና ሎጂስቲክ ማጓጓዝ ያልቻለው መንግስት፣ እንግዲህ አየርን፣ ድሮንን እና ለወታደራዊ ስንቅ ለማቅረብ አንቶኖቭ እንዲሁም ደግሞ ለስልታዊ ጥቃት ደግሞ በሚል ድሮንን እንግዲህ ተግባራዊ እያደረገ ነው። ስለዚህ አየር ኃይሉን ሙሉ በሙሉ በዚህ ውጊያ ላይ እያደረገ ነው። የሲቪል አውሮፕላኖችም ኮምቦልቻ፣ ላሊበላ፣ ጎንደር፣ ባህር ዳር በተደጋጋሚ ወታደሮችን ማጓጓዛቸውም ተገልጿል። ዛሬ ሸዋሮቢት በዛሬ ማለዳ እንግዲህ የከተማ አስተዳደሩ የጸጥታ ሹም እና አብረው የነበሩ የዞን እንደዚሁ ኃላፊዎች እንዲሁም የሚሊሻ አባላት ላይ ጉዳት ደርሷል። በተፈጸመው ጥቃት የሸዋሮቢት ሰላምና ጸጥታ ኃላፊ እንዲሁም አጃቢዎች እና ሶስት የሚሊሻ አባላት ሲሞቱ ሌላ ከዞን የመጡም እንደዚሁ ቀላል ጉዳት ደርሶባቸዋል ተብሏል። ይህንን ኦፕሬሽን አጠናክረን እንቀጥላለን ሲል ፋኖ ገልጿል። እንግዲህ በዚህ ማለዳ ፋኖ ልዩ ተልእኮ በሰጠው በተባለው ልዩ ኦፕሬሽን ከተማው ከሸዋሮቢት ከተማ አርባዎቹ ህንፃ ተብሎ የሚጠራው አካባቢ የከተማው ሰላምና ደህንነት ኃላፊን ጨምሮ ሶስት አጃቢዎቹ እንዲሁም ደግሞ ሶስት የሚሊሻ አባላት እና ቀላል የአካል ጉዳት የደረሰበት የዞን ባለስልጣን ጉዳት ደርሶባቸዋል። ከዚህ በፊት እንግዲህ ስምንት የብልጽግና ባለስልጣናት በሸዋሮቢት የጸጥታና የፖለቲካ ተሿሚዎች መገደላቸው እንዲሁም ጉዳት መድረሱ ያስታወሰው የፋኖ መሪ በዚህም እንግዲህ ብዙዎቹ ኃላፊነት አንቀበልም ማለታቸውን አስታውሶ ዛሬ እርምጃ የተወሰደባቸው አቶ ለማ ወንዳፈረውን ጨምሮ ፋኖን ለመደምሰስ ቁርጠኛ ነን በሚል ሹመቱን የተቀበሉ መሆናቸው እና በተደጋጋሚ በፋኖ ማስጠንቀቂያ ተሰጥቷቸው የነበሩ ቢሆንም፣ ግን ይህንን ባለመስማታቸው እርምጃ ስለመወሰዱ ገልጾ፣ ቀጣይም እንግዲህ ከዞንና ከከተማ አስተዳደር ባለስልጣናት ጋር በፖለቲካዊ ወታደራዊ እንቅስቃሴና ተልእኮ ወስደው የሚንቀሳቀሱትን ማዕከልና እነሱ ላይ እያነጣጠረ ጥቃቶች ወቅቱን ጠብቀው የሚፈጸሙ ይሆናሉ። እንግዲህ በተፈጸመው ጥቃትም ይህንን ጥቃት በመፈጸም ፋኖ ምንም አይነት ጉዳት ሳይደርስበት ሳካ ኦፕሬሽን መፈጸሙን እንደዚሁ የፋኖ አስተባባሪው ገልጸዋል። ይህንን ዘመቻ ወደፊትም አጠናክረን እንቀጥላለን ባለስልጣኑ ባሻገር ሌሎችም እንደዚሁ ወታደራዊና የፖለቲካ ባለስልጣናትን ኢላማ ያደርጋል ጥቃቶች ውሏል። ይህንን ጥቃት ተከትሎ ጠዋት መውጫ የሸዋሮቢት መውጫ በሮች ለጥቂት ሰዓታት በመንግስት ወታደሮች ኬላዎች ተዘግተው እንደነበረም የወጡ መረጃዎች ያሳያሉ። እንግዲህ ሸዋሮቢት ለበርካታ ጊዜያት በርካታ ባለስልጣናት ሲገደሉባቸው ከነበሩ ይሄ ፋኖ ትግል ከተቀሰቀሰ ጀምሮ አንዷ ከተማ ሸዋሮቢት ነች እስካሁን ድረስ ስምንት የጸጥታና የፖለቲካ የብልጽግና ባለስልጣናት ሞት ከላይ የአካል ጉዳት ደርሶባቸዋል። ወደ ስቴ ደቡብ ጎንደር ስንሄድ ሰሞኑን እንግዲህ ስቴን ማዕከል ያደረገ ተከታታይ መረጃ እየደረሳችሁ ነበር። ባለፈው እሁድ በተደረገ ውጊያ ከአንድ መቶ በላይ የሚሊሻና የአድማ በታኝ አባላት ከሞቱ በኋላ ዛሬ የወጡ መረጃዎች ደግሞ የመጨረሻ ቀርተው የነበሩት የሚሊሻ አባላት ዛሬ ወደ ቤታቸው ተበትነዋል። አሁን በወረዳው ሚሊሻ የሚባለው ታሪክ ሆኗል። የሚሊሻ ጽሕፈት ቤት ተቃጥሎ ወድሟል። ሚሊሻ አባላቱ እንግዲህ በሞት እንዲሁም ደግሞ ወደ ፋኖ በመቀላቀልና ወደ ቤታቸው በመበተን የሚሊሻ ኃይሉ ሙሉ በሙሉ ቀርተዋል። አሁን ጥቂት ከሌላ አካባቢ የመጡ ሚሊሻዎችና የአድማብተን አባላት ናቸው የሚቀሩት ለእነሱም ጥሪ አቅርበናል ሲል ፋኖ ገልጿል። ሌላው ወደ ሸዋ መልሶ የሚወስደን መረጃ ነው። በሸዋ አንጾኪያ ገምዛ መኮይ አቅራቢያ ረፋድ ጀምሮ በተደረገ ውጊያ ሰብዊ ቁሳዊና ወታደራዊ ኪሳራ ደርሷል ልዩ ስሙ ጨቀጨቅ ተብሎ በሚጠራ ቦታ ከረፋድ ጀምሮ በተደረገ ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን ነው መረጃዎች የጠቆሙት። ከመኮይ ከተማ ወደ ጨቀጨቅ የተንቀሳቀሰ የመንግስት ኃይል ፋኖን ከበባ ውስጥ ለማስገባት በሚል በማለዳ የከፈተውን ጥቃት ተከትሎ ነው እስከረፋድ ድረስ ውጊያ የተደረገው። ፋኖም ከበባ ሰብሮ ለመውጣት እንደዚሁ በሰጠው የአጸፋ ምላሽ ውጊያ ተቀስቅሶ ጉዳት ደርሷል። እንደ መረጃ ምንጮቹ በመንግስት ኃይልም በፋኖ በኩልም እንደዚሁ አሃዛዊ ቁጥሮች ያልተረጋገጡ ጉዳቶች ደርሰዋል። በሁለቱም በኩል ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ መድረሱን መረጃዎች ጠቁመዋል። ሌላው የመጨረሻ መረጃችን ወደ ሰሜን ምስራቅ ኢትዮጵያ የሚወስደን ነው። ወደ ራያ በራያ አላማጣ የራያ ሀገረ ስብከት ገንዘብ ያዥ ካህን አሁን ወደ መሆኒ ከተወሰዱ በኋላ ያሉበትና የደረሱበት አልታወቀም ተብሏል። ከሁለት ቀናት በፊት የሀገረ ስብከቱ ሂሳብ ሹም በህዋ ታጣቂዎች ታፍነው ካለማጣ ከተማ ተወስደዋል። እንግዲህ የሀገረ ስብከቱ ጽሕፈት ቤት ውስጥ በስራ ላይ ያሉ ነው ታፍነው እየተወሰዱት እኒህ አባት እስካሁን ድረስ የት እንዳሉ አልታወቀም። የትግራይ መንበረ ሰላማን ደጋፊ የሚባሉ የህዋ ታጣቂዎች ካሁን በፊትም ስድስት ካህናት ላይ ድብደባ፣ እንዲሁም ደግሞ ከባድ አካል ጉዳትና ዝርፊያዎችን ፈጽመዋል። አሁን በራያ ቀጠና የሚገኙ አብያተ ክርስቲያናትን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ለማፍረስ እንቅስቃሴ እየተደረገ መሆኑን መረጃዎች ያሳያሉ። በዚህ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስካሁን ድረስ ምንም ያለችው ነገር የለም። እንግዲህ ራያ አካባቢ ያለው ሁኔታ ነው። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለ ተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ